በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ መምህራኖች ስለ ማርያም ቤዛነት ምን ብለው ያስተምሩ ነበር? እመቤታችን ማርያም መድኃኒት መባል የለበትም፣ ቤዛ መባል የለባትም፣ ይሄ ማለት አምልኮ ባህል ነው እያሉ በእውነቱ ባልተገራ አንደበት ይህን ትምህርት እንግዲህ ሲያፈርሱት በአይናችን ስላየን እጅግ በጣም ደስ ይለናል። እመቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትደንግጡ፣ ቤዛ ልጇ ነው። ነይ ነይ፣ ቤዛ ነሻሉ ለዓለም ተብሎ አይሰበክም። አትደንግጡ። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። እንኳን ማርያም ቤዛ ልትሆን ይቅርና እርሷ ራሷ ምን ያስፈልጋት ነበር ቤዛ ያስፈልጋት ነበር። አባ እስራኤል ሆሞ ስመ በዘያ አምሩ፣ ይገብሩ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። ግን እኛም እንዲህ እንላለን እንደ አቡነ ገብርኤል አደንግጡ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን እንዲሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የሰው ሀሳብ የሆነውን በእግዚአብሔር እውቀት ላይ የሚነሳውን የትኛውም አይነት ከፍ ያለውን ሀሳብ የምናፈርስበት መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ግን የምናፈርሶ ሀሳብ ሳይሆን ያለው የምናጽነው ሀሳብ ነው ያለው። በሰሞኑን እንግዲህ በማህበራዊ ሚዲያ ላይ ሲንሸራሸር የምታዩት አንድ ቪዲዮ አለ። እሱም የብፁዕ አቡነ ገብርኤል ስብከታቸው ይሆናል። በተለይም ከቤዛነት ጋር በተገናኘ ማርያም የዓለም ቤዛ አትባልም ብሎ በመስበካቸው ምክንያት የተለያየ ተቃውሞ ከኦርቶዶክሳውያን ዘንድ ሲደርሳቸው እየሰማን ነው፣ እያየን ነው፣ እያነበብን ነው። ዛሬ ላይ የእሳቸውን ሀሳብ መጽሐፍ ቅዱሳዊ የሆነ ሀሳብ ስለሆነ ያነሱት እሱን ሀሳባቸውን እናደራጃለን ማለት ነው። ያው እናፈርሳለን ስንል የስህተት ትምህርትን ነው እሳቸው እንግዲህ ይህን የማፍረሱን ስራ ተቀላቅለዋል ማለት እንችላለን። ምክንያቱም ማርያም የዓለም ቤዛ ነች የሚለውን ትምህርት ለዘመናት ስንቃወም ነበር። በቤተ ክርስቲያኒቷ ውስጥ ያሉ ደግሞ በተለይም ደግሞ በጵጵስና ደረጃ ያሉ አባቶች ይህን ትምህርት ደግሞ ሲቃወሙ፣ ይህን ትምህርት ደግሞ ማፍረስ ሲጀምሩ እጅግ በጣም ደስ ይለናል። ስለዚህ ዛሬ የማፍረሱን ስራ የሚሰሩት ማን ናቸው? አቡነ ገብርኤል ይሆናሉ ማለት ነው። እንግዲህ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። በፍኖተ ጽድቅ ሚዲያ ላይ ነው እንግዲህ ስብከታቸው የተላለፈው ማለት ነው። እዛ ትምህርታቸው ላይ በጣም ጥሩ ጥሩ ሀሳቦች ተነስቷል። የኢየሱስ ቤዛነት ተነስቷል፣ የኢየሱስ ምልጃም ተነስቷል። ስለዚህ ዛሬ እሱን ሀሳባቸውን አሳያለሁ። ከዛ በፊት ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ መምህራኖች ስለ ማርያም ቤዛነት ምን ብሎ ያስተምሩ ነበር የሚለውን እስኪ አንድ ቪዲዮ አይተን እንመለስ። እመቤታችን ማርያም መድኃኒት መባል የለበትም ቤዛ መባል የለባትም፣ ይሄ ማለት አምልኮ ባህል ነው እያሉ በእውነቱ እንዴ ባልተገረ አንደበት፣ ለምስጋና እንኳን ብቁ ባልሆነ አንደበት ለስድብና ለቀፌታ አንደበታቸውን የሚከፍቱ ሰዎች መጀመሪያ ይሄን መመለስ አለባቸው። እንግዲህ ከዚህ ቪዲዮ መስማት እንደቻልነው ነው ዲያቆን ያረጋል አበጋዝ ማርያም ቤዛ ልትባል አይገባትም የሚለውን ትምህርት ሲቃወሙ እየሰማናቸው ነበር። በተለይ ማርያም መድኃኒት ትባላለች ማርያም ቤዛ ትባላለች እያሉ ሲሰብኩ ሲያሰምሩ ሰማናቸው። ለዛውም እየተቃወሙ ማለት ነው። ማርያም መድኃኒት አትባልም፣ ማርያም ቤዛ አትባልም የሚሉ ሰዎች ባልተገራ እንደበታቸው የሚናገሩት ትምህርት ነው እንጂ መጽሐፍ ቅዱሳችን ለማርያም ቤዛ ብንላት ወይም ደግሞ መድኃኒት ብንላት አይቃወምም እያሉ አውደ ምሕረቷ ላይ ቆሞ ሲያስተምሩ ያው እየሰማናቸው እንገኛለን። መዝሙርም አለ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚዘመር ኔኔ ማርያም የሚል መዝሙር ሁላችንም እንደምናውቀው፣ ኔኔ ቤዛዊተ ዓለም እያሉ ይዘምራሉ፣ እንግዲህ የኦርቶዶክስ ቤተክርስቲያን ዘማሪዎች። ስለዚህ በቤተክርስቲያኒቷ ውስጥ በመጽሐፍቶቿም ውስጥ ለምሳሌ አባ ጊዮርጊስ ዘጋስጫን ማንሳት እንችላለን። ማርያምን የዓለም ቤዛ እያለ ያነሳታል። ዘማሪዎችም ማርያምን የዓለም ቤዛ ነች ነይ እያሉ ይዘምራሉ። እንደሰማ ነው ደግሞ ዲያቆን ያደርጋል አበጋዝም ማርያም የዓለም ቤዛ ብትባል ወይም ቤዛ ብትባል ምንም ችግር የለውም ብለው ይሄ ትምህርታቸው ኦርቶዶክሳዊ እንደሆነ፣ ክርስቲያናዊ እንደሆነ በማሰብ ያስተምራሉ ማለት ነው። እንግዲህ ዛሬ ላይ ግን ቁመን ስናይ የቤተ ክርስቲያኒቷ እንግዲህ ከፍተኛ እርከን ላይ የሚገኙት ነማን ናቸው? ጳጳሳቶች ናቸው። ከነዛ ጳጳሳቶች መካከል አንደኛው ብፁዕ አቡነ ገብርኤል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 ማርያም የዓለም ቤዛ አይደለችም ሲባል የሚደነግጥ ከሆነ ክርስቲያንነቱ ላይ ጥያቄ ምልክት ማንሳት ይቻላል። ምክንያቱም መጽሐፍ ቅዱሳችን አበክሮ የሚነግረን ጌታችን ኢየሱስ ክርስቶስ ብቻ የዓለም ቤዛ እንደሆነ ነው። ምክንያቱም ስለ ሰው ልጆች ተላልፎ የተሰጠው ምትክ ሆኖ የመጣው ማን ነው? ኢየሱስ ክርስቶስ ብቻ ስለሆነ ነው። ግን እሳቸው ይህን ነገር ያውቃሉና ምናሉ፣ አደንግጡ ኦርቶዶክሳውያን በማለት ተናገሩ። ግን ይህ ንግግራቸውን ከተናገሩ በኋላ ግን ኦርቶዶክሳውያን ደነገጡ። በማህበራዊ ሚዲያው ላይ በቲክቶክ ላይ በፌስቡክ ላይ በዩቱዩብ ላይ እሳቸውን የሚቃወሙ ቪዲዮዎች፣ እሳቸውን የሚቃወሙ ጽሁፎች፣ በጣም በርካታ ጽሁፎች ሲጻፉ ነበር። እዚህ ስክሪን ላይ እንደምታዩት በጣም እጅግ በጣም ብዙ ሰዎች ይህን ትምህርታቸውን የኦርቶዶክስ ሊቃውንት ነን የሚሉ የኦርቶዶክስ መምህራን ነን የሚሉ ሰዎች ይህን ትምህርታቸውን ደንግጠው ሲቃወሙ እየሰማን ነው። ግን እኛም እንዲህ እንላለን፣ እንደ አቡነ ገብርኤል አደንግጡ። ይህ ትምህርት ማርያም የዓለም ቤዛ ነች የሚለው ትምህርት ኢ ክርስቲያናዊ ትምህርት ነው። ሐዋርያቶቹ ያላስተማሩት ትምህርት ነው። ስለዚህስ አደንግጡ። ትምህርቱ ሐዋርያዊ ትምህርት ነው። ኢየሱስ ብቻ ነው የዓለም ቤዛ። ከእርሱ ውጪ ሌላ ቤዛ የለም የሚለው ትምህርት ደገኛ ክርስቲያናዊ የሆነ ትምህርት ነው። ስለዚህ ማርያም የዓለም ቤዛ ልትባል አይገባትም። ካሁን በኋላ ተስፋ እናደርጋለን በኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምረት ላይ ማርያም የዓለም ቤዛ ነች የሚል ስብከት እንደማንሰማ፣ ማርያም የዓለም ቤዛ ነች የሚሉ ዝማሪዎችን እንደማንሰማ ከአሁን በኋላ ተስፋ አደርጋለሁ። ይቀጥላሉ፣ አቡነ ገብርኤል እንዲህ በማለት የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም በፍየሎች በኮርማዎች አይደለም ሚካኤል ቤዛ መሆን አይችልም ገብርኤል ቤዛ አልሆነም አብርሃም ቤዛ አልሆነም የትኛውን ፍጡር ቤዛ አልሆነም ለዘላለሙ ልጅዋ ነው ቤዛ የእመቤታችን የቅድስት ድንግል ማርያም ልጅዋ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ በቀራኒዮ ላይ የሞትና የኃጢአት መድኃኒት ሆኖ ለእኛ የተሰጠ ሚካኤል፣ ገብርኤል፣ አብርሃም የትኛውም ፍጡር ቤዛ አልሆነም በማለት ተናገሩ። ይህም በጣም ትክክለኛ የሆነ ትምህርት ነው። የትኛውም ፍጡር ቤዛ ሊሆነን አልቻለም። መላእክቶች ቅዱሳን ናቸው፣ ግን ቤዛ ሊሆኑ አልቻሉም። አብርሃም ጻድቅ ነው፣ የብዙሃን አባት ነው የእምነት አባት ተብሎ ተጠቅሷል በመጽሐፍሳችን ላይ። ግን ምንም እንኳን አብርሃም ታላቅ አባት ቢባልም ቤዛ ግን ሊሆን አይችልም። ልክ እንደዛው ማርያም የጌታችን የኢየሱስ እናት ማርያም ብፅት ብትሆንም ጻድቅ ብትሆንም ቅድስት ብትሆንም ኢየሱስን በስጋ ብትወልዶም ይህን ሁሉ ማድረጓ እሷን የዓለም ቤዛ አያሰኛት ስለዚህ አቡነ ገብርኤል ይህን ነገር በደንብ አድርገው በማስረጃ መጽሐፍ ቅዱስን እያጣቀሱ ሲያስተምሩ ሰምተናቸዋል። ለምሳሌ እሳቸው ያነሱት ዕብራዊ ምዕራፍ 9 ቁጥር 11 ላይ ያለውን ሀሳብ እናንብብ። እንደዚህ ይላል፦ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻሏ በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ፣ ተመልከቱ፣ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሮችና በጥጆች ደም አይደለም ይላል። ስለዚህ የኢየሱስ ቤዛነት እስከ መቼ ነው ከተባለ ለዘላለም ነው። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወዴት ገባ ይለናል? ወደ ቅድስት ገባ ይለናል። ወደ ሰማይ ገባ ይለናል። ለምን? ስለ እኔና ስለ እናንተ ለመታየት ከፍ ብሎ ቁጥር 11 ላይ እንደዚህ ይላል፣ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። ስለዚህ ኢየሱስ እዚች ድንኳን ውስጥ ገብቷል፣ በሰማይ ወዳለችው ድንኳን ውስጥ ገብቷል። ለምን? ቤዛችን ስለሆነ፣ ምትካችን ስለሆነ። ስለዚህ አሁን በሰማይ በእኔ ምትክ የሚታየው ማን ነው? ኢየሱስ ነው። አሁን ማንን አይቶ ይቅር ይለኛል? ኢየሱስን አይቶ ይቅር ይለኛል። ለምን? ኢየሱስ እኛን ወክሎ በተለይም አማኞችን ወክሎ በሰማይ አለ፣ ሊቀ ካህናችን ሆኖ አሁንም በሰማይ ኢየሱስ ምንድነው? አገልጋይ ነው። ዕብራውያን ምዕራፍ ስምንት ቁጥር ሁለት ላይ እንደሚናገረው የመቅደሱ አገልጋይ ነው በማለት ይናገራል። ስለዚህ ጌታችን ኢየሱስ ክርስቶስ አሁንም በሰማይ አገልጋይ ነው። ለምን? ሊቀ ካህን ስለሆነ የማያገለግል ሊቀ ካህን የለም። ስለዚህ ሌሎቹ የብሉይ ኪዳን ካህናቶች ሞት ስለሚገድባቸው ስለኛ መታየት አይችሉም። ስለኛ መስዋዕት መሆን አይችሉም። ስለኛም ደግሞ የዘላለም ቤዛ ሆነው ሊቀ ካህናት መሆን አይችሉም። ለምን ሞት ገደባቸው፣ ሬሳቸው አሁንም አለ። ጌታችን ኢየሱስ ክርስቶስስ ሞት ሊይዞ ስላልቻለ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለዚህ ስለኛ ይታይ ዘንድ ስለኛ ምትኮኖ በቅድስት እግዚአብሔር በተከላት ድንኳን ውስጥ ገብቷል የዘላለምን ቤዛነት አግኝቶ። ይህን ክፍል ነው እንግዲህ አቡነ ገብርኤል ሲያብራሩ የነበሩት። ስለዚህ ለማርያም ቤዛዋ ማን ነው? ኢየሱስ ነው። እንኳን ማርያም ቤዛ ልትሆን ይቅርና እርሷ ራሷ ምን ያስፈልጋት ነበር? ቤዛ ያስፈልጋት ነበር፣ ምትክ ያስፈልጋት ነበር፣ አዳኝ ያስፈልጋት ነበር። ስለዚህ ጌታችን ኢየሱስ ክርስቶስ የማርያምን ምኗ ነው? ቤዛዋ ነው፣ ቤዛ ነው። ቤዛ ምን ማለት ነው ካል ቤዛ ማለት መዋጀት፣ ነፃ ማውጣት፣ መታደግ፣ እዳ መክፈል፣ መለወጥ፣ ካሳ መሆን፣ ምትክ መሆን ማለት ነው። ስለዚህ እነዚህ ሁሉ ትርጓሜዎች የሚስማማው ለማን ነው ከተባለ፣ ለኢየሱስ ብቻ ነው። ለኢየሱስ ብቻ ነው። ማርያም እኛን አልዋጀችም። ስለዚህ በዚህ ትርጉም መሰረት ማርያም ቤዛ ልትባል አትችልም። ማርያም እኛን ነፃ አላወጣችም። ስለዚህ በዚህም ትርጉም መሰረት ማርያም ቤዛ ልትባል አትችልም። ሌላው ቤዛ ማለት ዕዳ መክፈል ማለት ነው። ማርያም የማናችንም ዕዳ አልከፈለችም። እንደውም እሷ ራሷ ባለ እዳ ነበረችና የእሷን ዕዳ ራሱ የከፈለው ማ ነው? ኢየሱስ ክርስቶስ ነው። ባለ እዳ ነበረች። ምን ማለት ነው? ባለ እዳ ነበረች፣ እንደ ማንም ሰው ኃጢአተኛ ነበረች። በደል ነበረባት፣ ከአዳም የመጣው በደል ነበረባት። የወደቀ ስጋ ነው የያዘችው ማርያም። ስለዚህ ባለ እዳ ነበረች። ስለዚህ እዳዋን የከፈለው ማ ነው? ኢየሱስ ክርስቶስ ነው። ምክንያቱም ሮሜ ምዕራፍ 3 ላይ ሐዋርያ ጳውሎስ ነው የሚናገረው ሁሉ ኃጢአት ሰርቷልና ሁሉ ከተባለ ሁሉ ነው ሁሉ ኃጢአት ሰርቷልና ሮሜ ምዕራፍ 3 ቁጥር 22 ላይ እንደዚህ ይላል ሁሉ ኃጢአት ሰርቷልና የእግዚአብሔርም ክብር ጎሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ በማን በኩል በኢየሱስ ክርስቶስ በኩል እርሱ በሰራው የቤዛነት ስራ በኩል ለምን ምትክኗ፣ ለእኔም፣ ለእናንተም፣ ለማርያምም ምትክኖ ሙቷል። ራሷን እንትናገረች ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች አለች። ስለዚህ ኢየሱስ መድኃኒቷ ነበር። ምን ማለት ነው? ቤዛዋ ነበር፣ ነፃ አውጭዋ ነበር። ዕዳዋን ከፍሎላታል። ዕዳዋን ከፍሎላታል። ስለዚህ ቤዛ ማለት ዕዳ መክፈል የሚል ትርጓሜ ስለሚይዝ በዚህም ትርጉም መሰረት ማርያም ቤዛ ልትባል አትችልም። ሌላው ቤዛ ማለት ምትክ ማለት ነው። ማርያም ለማን ምትክ ሆና ታውቃለች? ለማንም አታውቅም፣ ለማንም ምትክ ሆና አታውቅም። መጽሐፉ እንደዚህ አያስተምርም። ግን ለእሷ ምትክ የሆነ አካል አለ። እሱም ልጇ ነው፣ እሱም ኢየሱስ ነው። ስለዚህ በዚህም ትርጉም መሰረት ማርያም ቤዛ ልትባል አትችልም። ታዲያ ለምንድን ነው ማርያም ቤዛ የምትባሏ? ሲባል አንዳንድ ሰዎች ምን ይላሉ? ስለወለደችው ነው ይላሉ። ስለወለደችው ቤዛ ትባላለች። ይህንን ሀሳብ ከየት አመጣችሁት ብንላቸው ከየትኛውም የመጽሐፍ ቅዱስ ክፍል ሊያጣቅሱ አይችሉም። ማርያም ኢየሱስን ስለወለደችው ቤዛ ትባላለች የሚል በአመክንዮ ደረጃ እንኳን ብናየው አያስኬድም። ለምሳሌ ኢየሱስ አምላክም ነው። ስለዚህ ማርያም እሱን ስለወለደችው አምላክ ትባላለች አትባልም። ኢየሱስ ህይወት ነው። ማርያም እሱን ስለወለደች ህይወት ትባላለች እንዴ? አትባልም። ለምሳሌ አንድ ሯጭ፣ ለምሳሌ ኃይሌ ገብረስላሴን ብናነሳው ኃይሌ ገብረስላሴ ሯጭ ነው። ኃይሌ ገብረስላሴን የወለዱት እናቱ ሯጭ ናቸው እንዴ? አይደሉም። ኃይሌ ሯጭ ስለሆነ እናትየውንም ሯጭ አንላቸው የሯጩ እናት እንንላቸው እንችላለን። ልክ እንደዛው ማርያምን የቤዛ የሆነው የኢየሱስ እናት ምንላት ችግር የለውም። ግን እሷን ስለወለደችው ቤዛ ትባላለች ማለት መጽሐፍ ቅዱሳዊ አይደለም። በአመክንዮም ደረጃ አያስኬድም። አሰቡ። አያስኬድም። አሰቡ። ስለዚህ ማርያም በፍጹም የዓለም ቤዛ ተብላ አትታወቅም። ማን ነው ቤዛ ስንል ኢየሱስ ክርስቶስ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 67 ላይ ዘካርያስ እንደዚህ ይላል። በመንፈስ ቅዱስ ከተሞላ በኋላ ትንቢት ተናገረ እንዲህ በማለት ቁጥር 68 ላይ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና፣ ከጥንት ጀምሮ በነበሩት በቅዱሳት ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷልና በማለት ተናገረ። ስለማ ስለ ኢየሱስ አያችሁ! ቤዛ አድርጓልና ለማ ለህዝቡ ልጨምር። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ አንድ ቁጥር ሠላሳ ላይ እንደዚህ ይላል፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው የሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናና ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። አያችሁ በኢየሱስ ምን ሆነልን? ጥበብና ጽድቅ ቅድስናና ቤዛነት ተደረገልን ይላል። አሁንም ሐዋርያው ይቀጥላል፣ ኤፌሶን 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን እርሱም የበደላችን ስሬት ነው ይላል። ስለዚህ በኢየሱስ ቤዛነት በኩል ምን አገኘን ስንል፣ የበደል ስሬት አግኝተናል፣ የኃጢአት ስሬት አግኝተናል፣ ጽድቅን አግኝተናል። እነዚህን መንፈሳዊ በረከቶችን በኢየሱስ ክርስቶስ ቤዛነት በኩል ብቻ ነው ያገኘነው፣ ሌላ በማንም አላገኘንም። እንደዚህ ብለን ስንናገር አንዳንድ ሰዎች እንዴ ገንዘብም እኮ ወይም ሀብትም ቤዛ ተብሏል መጽሐፈ ምሳሌ ላይ ይላሉ። አንዳንዶች ደግሞ ምን ይላሉ? ሙሴ ራሱ ቤዛ ተብሎ ተጠርቷል። ስለዚህ ማርያም ቤዛ ብትባል ምን ችግር አለው ይላሉ። በጣም ችግር አለው። ምክንያቱም ክርስትና ምን ችግር አለው በሚል ትምህርት አይሰራም። ምን ችግር አለው በሚል ስብከት አይሰበክም። ምን ችግር አለው በሚል ዝማሬ አይሰራም። እስቲ ሙሴ ቤዛ የተባለበትን አግባብ እኒ የሐዋርያ ሥራ ምዕራፍ 7 ቁጥር 35 ላይ እንደዚህ ይላል። እስጢፋኖስ ላይ የሚናገረው ሹምና ፈራጅ እንድትሆን የሾመ ማን ነው ብሎ የካዱትን ይህን ሙሴን በቁጥቋጦ በታየው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። እግዚአብሔር ሹምና ምን ቤዛ አድርጎ ማንን ሙሴን ላከው። ቤዛ ቅድምን ብያቸዋለሁ፣ የተለያየ ትርጉም አለው ብያቸዋለሁ። ከዛ ውስጥ ቤዛ የሚለው ትርጉም መታደግ የሚል ማዳን የሚል ትርጉም አለው። ስለዚህ አውዱን ስንረዳ ምን እያለን ነው? እስጢፋኖስን ስንል ሙሴን እግዚአብሔር ምን አድርጎታል? ሹምና አዳኝ አድርጎ ልኮታል። ምን ለማድረግ? ህዝቡን እንዲያወጣ፣ ከባርነት ነፃ እንዲያወጣ። እግዚአብሔር ሙሴን ምን አድርጎታል? ልኮታል። ከዛ የተነሳ ሹምና ቤዛ የሚል ቃሎች ለሙሴ ተቀጽሎለት እናገኛለን። ለምሳሌ ማየት እንችላለን የኢትዮጵያ ኦርቶዶክስ ቤተክርስቲያን የሁለት ሺህ ዓመተ ምህረት ትርጉሙን እኒ እንደዚህ ይላል በእኛ ላይ አለቃና ፈራጅ ማን አድርጎሃል? ብሎ የካዱትን ያን ሙሴ በቁጥቋጦ መካከል በታየው በመላኩ እጅ እርሱን መልክተኛና ተመልከቱ፣ መልእክተኛና አዳኝ አድርጎ እግዚአብሔር ላከው እርሱም በአርባ ዘመን በግብፅ ሀገርና በኤርትራ ባህር በብርሃም ታምራትና ድንቅ ስራን እየሰራ አወጣቸው ይላል። ተመልከቱ የሁለት ሺህ ዓመት የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ እንኳን ምን ብሎን ያስቀመጡት ቤዛ የሚለውን መልእክተኛና አዳኝ አድርጎ እግዚአብሔር ላከው ይሄ ደግሞ ግልጽ ነው እግዚአብሔር ሙሴን ተጠቅሞ እስራኤላውያን ከግብጽ ባርነት እንዲወጡ አድርጓል ስለዚህ ከዚህ የተነሳ አዳኝ ተብሏል ግን የዓለም አዳኝ ተብሏል ወይ አልተባለም አንኮ ክርክሩ እሱ ነው ሀብት ቤዛ ተብሏል መጽሐፍ ምሳሌ ላይ እውነት ነው ተብሏል ታዲያ ሀብት ገንዘብ ቤዛ ስለተባለ አሁን ገንዘብ ቤዛዬ ነው ብለህ ትዘምራለህ ወይ? አትዘምርም። አይደል እንዴ። ሀብት ቤዛ ስለተባለ ሀብት ቤዛዬ ነው፣ ገንዘብ ቤዛዬ ነው፣ ዶላር ቤዛዬ ነው፣ ፓውንድ ቤዛዬ ነው ብለህ ትዘምራለህ ወይ? አትዘምርም፣ አትዘምርም። ስለዚህ የተነገረበት አውዳለት በዛ መሰረት እንይዘዋለን። ከዛ ውጪ የዓለም ቤዛ ገንዘብ አልተባለም። የዓለም ቤዛ ሙሴ አልተባለም። ስለዚህ ለማርያም ሲሆን የዓለም ቤዛ ብለን ልንቀጽልላት አንችልም። ቤዛዊተ ዓለም ብለን ለእሷ የን ስያሜ ልንሰጣት አንችልም። እሷም አትፈልገውም። እሷም አትፈልገውም። ደሞ በጣም የሚገርመው ነገር ስለ ማርያም ስንጠይቃቸው እንዴ ይኸው ገንዘብም ቤዛ ተብሏል ብሎ ስለ ገንዘብ ይነግሩናል። ምን ለማለት ነው? ሁለቱ ሀሳቦች አያስኬድም። እንዲ መጠየቅ ያለባችሁ እንዴ ለገንዘብ ቤዛ ተብሎ እንዴት ለማርያም ቤዛ አልተባለም ብላችሁ ነበር እንዶ መጠየቅ የነበረባችሁ። ሙሴን ቤዛ ተብሎ እንዴት ነው ማርያም ቤዛ ያልተባለችው? ስለዚህ ማርያም ቤዛ አይደለችም ብላችሁ ነበር እንዶ ማሰብ የነበረባችሁ። ስለ ማርያም ስንጠይቅ ስለ ሙሴ ምጠቅሱልን ከሆነ ይሄ አመክንያዊ ያልሆነ ትምህርት ወይም ሙግት እንደሆነ መረዳት እንችላለን መረዳት እንችላለን። ስለዚህ ብቸኛው ቤዛችን ማን ነው? ጌታችን ኢየሱስ ክርስቶስ ብቻ መሆኑን መረዳትና ማወቅ ይኖርብናል። ሌላው አቡነ ገብርኤል የተናገሩት ነገር አለ። በተለይ ሮሜ 8፥34ን በተመለከተ እስቲ እሱን ደግሞ አዳምጠን እንመለስ። በዛሬ ዕለት በዕለት ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የተፈረደ የፈረደበት ሮሜ 834 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ አባ እስራኤል ሞስ መበዘያ ምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅርበላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል። የተናገረው ቃል ለዘላለሙ ይሰራል። አዎ አቡነ ገብርኤል ምን አሉ? አያከራክርም የሐሳብ አሉ። ለዘመናት ኦርቶዶክሱና ወንጌላዊ ያሉ ሲከራከሩበት ኖሯል፣ ግን ይህ ጥቅስ አያከራክረንም አሉ። እውነት ነው፣ አያከራክርም። ጥቅሱን እንደወረደ መቀበል እንችላለን። የሚያከራክር ጥቅስ አይደለም። እንደውም እሳቸው ምንድን ነው ያሉት? ጌታችን ኢየሱስ ክርስቶስ መስቀል ላይ በነበረበት ጊዜ የሚያደርጉትን አያውቁምና ይቅርበላቸው ብሎ ተናግረዋል። ይህ ንግግሩ ለዘላለም ሲያድንበት ይኖራል አሉ። እንስማማለን። ኢየሱስ ሊቀ ካህን ነው። በሊቀ ክህነቱ አማካኝነት የጸለየው ጸሎት ሁሉ ዛሬም እኛ እንደሚጠብቀን እናምናለን፣ እንደሚያድነን እናምናለን። ምክንያቱም ዮሐንስ ወንጌል ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ ስለ እኛም ጸልዋል በእኔ ስለሚያምኑቱ ብሎ ተናግሯል። ስለዚህ ከዛ ዘመን ጀምሮ በኢየሱስ ክርስቶስ ለሚያምኑ ሰዎች ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ የጸለየው ጸሎት እኛንም ይጠቅመናል፣ ያግዘናል፣ ይረዳናል፣ ያድነናል። ስለዚህ ከዚህ አንጻር ኢየሱስ አማላጅ ይባላል ወይ? አዎ ይባላል፣ ይባላል። ስለዚህ አቡነ ገብርኤል ይህንን ነገር ስላጸደቁልን እጅግ አድርጌ ማመስገን እፈልጋለሁ፣ ይበርቱ ማለትም እፈልጋለሁ። በተለይም አሁን የምንጠብቀው ሚያዚያ ሀያ ላይ ያለው የሊቃውንቱ ስብሰባ እነዚህም ነገሮች እንደሚነሱ ተስፋ እናደርጋለን፣ ተስፋ እናደርጋለን። ስለዚህ ቤተ ክርስቲያኒቷ በተሃድሶ ጎዳና ላይ እንዳለች ማሳያዎች ናቸው። ያው ተሃድሶ ባንዴ ሁሉ ነገር መቀየር አይቻልም፣ ቀስ ቀስ እየተባለ በተለይም እንደዚህ ለዘመናት በቤተ ክርስቲያኗ ውስጥ ያሉ አማድ የሚመስሉ ትምህርቶች እነዚህ የተደረገ መናድ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። ስለዚህ በሚያዚያው ሀያ ላይ በሚደረገው የሊቃውንቱ ስብሰባ ላይ ማርያም ያለም ቤዛ ትባላለች በሚለው ጉዳይ ላይ ለአንዴና ለመጨረሻ ጊዜ ለሕዝቡ ቁርጥ ያለ መልስ እንደምትሰጡ ተስፋ እናደርጋለን። ግን አቡነ ገብርኤል ይህን ሀሳቦትን አጽንቶ እንዶ ተስፋ እናደርጋለን። ይቅርታ እንደማይጠይቁ ከተነሳ ወጀብ የተነሳ ለማስተባበል እንደማይሞክሩ ተስፋ እናደርጋለን። በዚህ አቋሞት እንዲጸኑ ሌላም እንደዚህ እውነተኛ የሆነ የመጽሐፍ ቅዱስን ሀሳቦችን እንዲያንጸባርቁ እመክራለሁ። የእሳቸው እንግዲህ ስብ ቀደም የተላለፈው ፍኖተ ጽድቅ ላይ ነውና፣ ፍኖተ ጽድቅም በዚህ ጉዳይ ላይ እንዲበረቱ እንደዚህ አይነት ትክክለኛ ወንጌልን የያዙ መልእክቶችን እንድታስተላልፉ እንድትበረቱ ወንድማዊ ምክሬ ነው። የዓለሙ መድህን የዓለሙ አዳኝ የዓለሙ ቤዛ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው።